ዜድዬ፣ በማርያም ራስችን ጠብቂ። እሺ፣ በእናትሽ ጊዜው ያስፈራል። አዎ፣ አዎ፣ አዎ፣ በጣም ማርያምን፣ አልሳሳትሽም፣ አልሳሳትሽም። ጊቭ ሚ ሞዴሬተር፣ ቀላጅ እኮ ነሽ፣ ቀላጅ ነሽ አንቺ። ጊቭ ሚ ጊፍት፣ ጊፍት

ጠላት ጠላት ነው። እንዳያጠቃኝ እንዳያጠቃኝ ብለህ ትጠብቀዋለህ። ወዳጅ ግን የሳቀ ዜዶ እንወድሻለን እኮ እያሉ ቂጤ። አዎ ያ አንቺ ልጅ የሞተች ደግሞ ነብስ አይማራት። እና ያ ሰው ግን እንዴት እጨክናል ሰው ማርያምን፣ ነው የምላችሁ። እንዴት እንዴት አንድ ሰው ገድለ ኦኬ፣ ልትሄድ ትችያለህ። ገድለኸው ልትሄድ ትችያለህ ወይ ደግሞ አጋጣሚ ፈሬ አያያዘ እኮ ነው ወይ አጋጣሚ፣ ያው በምን እኔ አላውቅም። ብቻ እግዚአብሔር ነብሱ አይማራው፣ ለቤተሰቦቿ መጽናናት ይስጣቸው። ግን እንደዚህ በኪስ አሽጎ ምናምን በዝቤሌ ኪስ፣ በቆሻሻ ኪስ አፍነው ሻንጣ ውስጥ አድርጎ መጣል ማለት በጣም ከባድ ነው። መብራን ከባድ ይ ለምን ምን ጋ ምን አድርጋ አይሆን ዳረ ግራ ይጋባሉ። እናቴ ሰው ልዩ ምን አንቺ ነሽ ኮሚቴ። እስቲ ነኝ ንገሪን በደንብ አርገሽ አብራርተሽ፣ እኔ ማላውቀው እንዳብሩሽ፣ እንዳልዘባርቅ እንዳልዘባርቅ፣ እንዳብሩሽ። እስቲ ነኝ ንገሪን። ወሬው ይጣት እንትን ይበል። ተይዘዋል ተይዘዋል። አይዛችሁ። ምን አልሽ? ቆይ ለምንድን ነው ግን? ሰባይ ማጠሪኝ፣ አንቺ ሴትዮ። እኔ ለራሴው አሁን ያስቀመሱኝ ካሌቦ ጨረሰው። የራሱትን እንትን እኮ ነው የሰጠን የእራሱ እራስሽን ጠብቂ። እውነት ነው፣ ቅድም ጓደኛችን ያለችሽ እውነት እሺ። አርሴማት ጠብቅሽ ደግሞ አሜን። ወሬው እንኪ እውነት ነው አበሻ ነው የገደላት ኋላ ውሸት ነው ይኸውልሽ፣ ዜድዬ፣ ቅድም እንዳስረዳሁሽ ነው። አሁን ሁለት አበሾች ተይዘዋል፣ ሴቶች ጓደኞቿ አሁን እነሱ ተጠርጣሪዎች ናቸው። ወንጀሉ ተጣርቶ ሰርተው ብቻቸውን ነው የሰሩት። ይጠቆማል እኮ ገና እንዴት እንዳደረጓት ይመራሉ እኮ ገና። ቤታቸው እኮ ሄዳሉ ልጅቷ እንዴት እንደገደሏት እንዴት እንደሆነ እኮ ይመራሉ። አዎ ይመራሉ። ልጅቷ የጠፋችው ከቅዳሜ ጀም የጠፋችው ከቅዳሜ ጀምሮ ነበር። ከቅዳሜ ጀምሮ የለችም። ትክክል። ከቅዳሜ ጀምሮ ጠፍታ ነበረ። አልተመለሰችም ወደ ቤቷ። እሮብ ነው ያ ነገር የሆነው ማለት ነው። እሮብ አሁን ቅዳሜ፣ እሑድ፣ ሰኞ፣ ማክሰኞ፣ እሮብ ግድል አድርጎ ወጣ ነው። እንዴት እሷ አምራ ከሆነ ቤቷ እንዴት እንደ ፊልም ሄዳ ተጣለች። እኮ እሱን እኮ ነው ምነግርሽ። አሁን ይሄ ብዙ ፕሮሰስ አለው እኮ። እንዴት እንደገደሏት እሱ እነሱ ይሆኑ፣ ማን አለ ከጀርባቸው፣ እንዴት ናቸው፣ ምንድን ናቸው እየተባለ ብዙ ይካሄዳል። አሁን ዛሬ ኤምባሲው ሄዶ ነበራ። ለእነሱም እህት አለቻት፣ እህቷም ቀርባለች እኮ ዛሬ። ልጆች ሰዎቹ ጋር ያገናኟቸው ቃላቸው ነው የሚሰጡት። ኤምባሲም ቃል ይሰጣል፣ እህትም ቃል ትሰጣለች። ተረዳሽኝ አይደል? ኦሬዲ እች ልጅ ልትሳፈር ነው፣ ፕሮሰስ ያላት ሴት ናት። ልትሳፈር የነበረች ልጅ ናት። ስለዚህ አሁን እነዚህ ሁለቱ ጓደኞቿ አንዷ ደግሞ ጼሎዬ አንዷ እኮ ከእኛ ጋር ሁሉ እኮ የምታስፈልግ እኮ ናት ማለት ጓደኛዬ ጠፋሽ፣ ብላ እሷን አረ በማርያም አርሴማ አደራ ነው ከጠፋው እኔ ከጠፋው ስልኬን ቢካላችሁ አደራ የት ይጥልኝ ኦንላይን አይ አረ ጠላትሽ ፍስማ መንደዚህ የረብስማ እማ ምንም ብሰራ ምንም ጥፋት ብሰራ ምንም ብታረግ በዚህን ያህል ድረስ መግደል በጣም ነው የሚያሳፈረው። የመጀመሪያው እንደ ህዝብም እንደ ሀገርም እንደምንም እውነቴ ነው የምነግርሽ ጺሎዬ በዛ ላይ የሆነ ነገር ካልተጠቀሙ በስተቀር ይሄን ጭካኔ ኢትዮጵያን አያገኙትም። የለብንም እንዴ እንደዚህ እንደዚህ ቁርጥ ቁርጥ ያደርጓት አላየሽም? እንደ ልክልሻል ነበር አለው። ግን ብርቋ ብርቋና እጇ ቀለበቱ ምናምን ነው የሚታየው

የልጆቹንም ፎቶ እንዳያወጡ የማልጠይቀው ሰው የለም ለምን አታ ራሱ አብሯቸው ሰው ካለ ከጀርባቸው ይሄ ነገር ላግዛቸው ወንጀሉን ያለ ሰው እንኳን ካለ እንትን አይሉም እንዳይሸሽ ነው ገባሽ ሽሽ ማለት ነው ከሌ ተያዘች ከሌ ተያዘች ሲባል ሲሎ የከሌ ተያዘች ከሌ ተያዘች ሲባል

ለምን አይገባም? አተኛ ቺዝ ነው። የዛሬ አመት የዛሬ አመትም እንደዚህ ቆራርጦ ጥለዋት ነበሩ። አልተያዝም እስካሁን።